የዓለም ትኩረት የሆነው የኢትዮጵያ የባህር በር ባለቤት የመሆን አይቀሬነት አለም አቀፉ ድርጅት ያወጣው አዲስ መረጃ ኢትዮጵያ የባህር በር ባለቤት የመሆኗ ጉዳይ አይቀሬነት በአለም አቀፍ ድርጅቶች ሳይቀር ሰፊ ትንታኔ እየተሰጠው ነው። ተንታኞቹ በተለይም አሜሪካ ለአብነት በማንሳት ትራምፕ የአሜሪካን ግዛት ለማስፋፋት አለምን 360 ዲግሪ እየዞሩበት ባለበት ሁኔታ ኢትዮጵያ አፍንጫዋ ስር ስላለው ቀይ ባህር ይገባኛል ጥያቄ ማንሳቷ ምንም የሚደንቅ አይደለም ይላሉ። በዚህም ኢትዮጵያ የባህር በር ባለቤት እስካልሆነች ድረስ ቀጠናው ከስጋት ነጻ ይሆናል ማለት ዘበት ነውም ይላሉ በዚህ ረገድ ኢትዮጵያ በታሪክ የራሷ የነበረውን የአሰብ ወደብ ታርጌት ማድረጓን ተከትሎ በቀጣይ ከኤርትራ ጋር አላስፈላጊ ግጭት እንዳይገቡ ሁሉም ሊገነዘበው የሚገባ ጉዳይ ነው ይላሉ የዓለም አቀፍ ተቋማት ለዚህም እንደ መፍትሄ የቀጠናው መረጋጋት ያስፈልገኛል የሚል የትኛውም ሀገር የኢትዮጵያን ችግር ተረድቶ ዘላቂ መፍትሄ ሊሰጥበት እንደሚገባ ይጠቁማሉ እኛም በዛሬው ጥንቅራችን ይህንኑን ሰሞንኛው የባህር በር ባለቤትነት ጥያቄ ተከትሎ እያየለ የመጣውን የቀጠናው ውጥረት አለም አቀፍ ተቋማትን ዋቢ አድርገን ልንዳስስ ወደናል። ውድ የሁሉ ዴይሊ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በመጋበዝ ቤተሰቡን ይወዳጁ እያልን ወደ መረጃው እናሻግራችሁ። ግጭቶችን በመተንበይና ና ለታላላቅ አለም አቀፍ ተቋማት ቅድመ ማስጠንቀቂያ የሚሰጠው ክራይሲስ ግሩፕ ስለ ኢትዮጵያና ኤርትራ ከሰሞኑን ሰፋ ያለ ትንታኔ ይዞ ወጥቷል። ታዲያ በዚህ ትንታኔው ኢትዮጵያ በቀጠናው የራሷ ወደብ እስካላገኘች ድረስ ከኤርትራ ጋር ያላትን ግንኙነት ወደ ግጭት ሊያመራ እንደሚችል ጠቁሟል። ተቋሙ በሰራው ሰፋ ያለ ትንታኔ በተለይም የዓለም ሀያሏ አሜሪካን ግዛት የማስፋፋት እቅድ በምሳሌነት በመጥቀስ አሜሪካ ከዩክሬን እስከ ጎላን ሀይትስ ከበርበራ እስከ ግሪ ላንድ ድረስ የግዛት ማስፋፋት እያደረገች ባለችበት ሁኔታ ኢትዮጵያ አፍንጫ ስር ያለውን አሰብ ለመጠቅለል አትሞክርም ማለት የዋህነት ነው ብሏል። ለዚህም እንደ መፍትሄ የቀጠናው ሀገራት በጋራ በምክክር ኢትዮጵያን በባለቤትነት የምትዘውረው ቋሚ የወደብ ተጠቃሚ ማድረግ ይገባቸዋል ብሏል። ጥናቱ የዓለምን ወቅታዊ ሁኔታ ሲገልጽ ከመቼውም ጊዜ በላይ ሀገሮች ግዛት በማስፋፋት የተጠመዱበት በመሆኑ ኢትዮጵያም አሜሪካና መሰል ሀገሮችን ፈለግ እንደምትከተል ነው የጠቆመው። በዚህም ይህ ጥናት የኢትዮጵያን የባህር በር ፍላጎት አንገብጋቢ ደረጃ መድረሱ ከመቼውም ጊዜ በላይ ያመለከተ ስለመሆኑ ነው እየተገለጸ ያለው። ጥናቱ አክሎም ከአሜሪካ ውጭ እንደ ቻይና ያሉ ሀያላን ሀገሮች በቀጠናው በቀጣይ ሊኖራቸው የሚችለውን ሚና የጠቀሰ ሲሆን፣ በዚህ ረገድ ከኢትዮጵያ ጋር ጥሩ የሚባል ግንኙነት ያላቸው እና የአፍሪካን ቀንድ መረጋጋት የሚሹ በተለይም እንደ ቻይና፣ ኬንያ፣ ሳውዲ አረቢያና ቱርኪ ያሉ ሀገራት በአዲስ አበባና በአስመራ መካከል ያለውን አደገኛ እንቅስቃሴ በውይይት ይፈቱታል ተሰጥቷል የሚል አሸማጋኝነት ተስፋ ጥሎባቸዋል። በዚህም በኩል በቀጣይ የኢትዮጵያ አሰላለፍ ምን ሊመስል ይችላል የሚለው ጉዳይ ደግሞ በበርካቶች ዘንድ ሰፊ ትንታኔ እየተሰጠበት ይገኛል። እንዲያም ተባለ እንዲህ ግን ኢትዮጵያ የባህር በር ያስፈልጋታል የሚለው ጉዳይ የዓለምን ትኩረት እየሳበ መጥቷል። በእርግጥም ወደብ ማለት አይደለም እንደ ኢትዮጵያ ላለ የ130 ሚሊየን ሕዝብ መገኛ ሀገር ቀርቶ ለየትኛውም ሀገር የምንተነፍሰው አየር ያህል አስፈላጊ ጉዳይ ነው። በዚህ ላይ የኢትዮጵያ የባህር በር የማግኘት ጥያቄ ደግሞ ከራሱ አልፎ ለቀጠናው ጭምር ጠቀሜታው የጎላ በመሆኑ ጎረቤት ሀገራት ጉዳዩን አጀንዳቸው ሊያደርጉት እንደሚገባ በዘርፉ ምሁራን ዘንድ በተደጋጋሚ ይገለጻል። ታዲያ ከሰሞኑም አለም አቀፍ ክራይሲስ ግሩፕ በአፍሪካ ቀንድ ያሉ ሀገራትን መላው አለም የኢትዮጵያን እውነተኛ ችግር ፍላጎት ተረድቶ ዘላቂ እልባት ሊሰጣት እንደሚገባ መላክቷል። ጉዳዩን በተመለከተም ሀገር ውስጥ ያለውን ቁርጠኝነት ስንመለከት ደግሞ በተለይም አሁን ላይ የሀገሪቱን ፈጣን የልማት እንቅስቃሴና ዘላቂ የእድገት ደረጃ ታሳቢ በማድረግ የባህር በር የማግኘት ጉዳይ ሀገራዊ የጋራ አጀንዳ ሆኗል። የኢትዮጵያውያን የጋራ አጀንዳ የሆነው የባህር በር ጉዳይ በተመለከተ ሀሳባቸውን እያንሸራሸሩ ያሉት የዘርፉ ምሁራን እንደሚሉት ከሆነ የባህር ላይ ስራ በዓለም ላይ ሰፋፊ የንግድ እንቅስቃሴዎች የሚከወኑበትና ለኢኮኖሚ እድገት ጉልህ አስተዋጽኦ ያለው መሆኑን ይናገራሉ። ባህርና የባህር አገልግሎቶቹ በመጠቀም ምሳሌ ከሆኑ አገራት መካከል ደግሞ ሲንጋፖር፣ ቻይና እና ፊሊፒንስና ህንድ ተጠቃሽ ናቸው። ታዲያ የእነዚህ ሀገራት እድገት መነሻ ካየን የባህር ላይ ኢኮኖሚያዊ እንቅስቃሴ መሆኑ የዘርፉ ተንታኞች ጥናቶችን አጣቅሰው ያብራራሉ። ወደኛው ሀገር ስንመጣ ደግሞ ኢትዮጵያ የባህር በር ከሌላቸው ሀገራት ተርታ ብትመደብም በታሪክ የባህር በር ያላት ሀገር እንደነበረች ግን የማይካድ ሀቅ ነው። የባህር በር በአንድ ሀገር ላይ ከሉዓላዊነት እኩል የሚታይ የመኖርና የአለመኖር ጉዳይ ነው። የኢኮኖሚ የፖለቲካ፣ የንግድ፣ የዲፕሎማሲ፣ የደህንነት ምስር ሆኖ አንዱን ከአንዱ የሚያስተሳስር የስልጣኔ ገመድ ነው። ከህዝብ ቁጥር ጋር ሲጠመር ደግሞ የሚሰጠው ጥቅምና የሚያጎድለው ጉድለት የዛኑ ያክል ነው። ታዲያ ዛሬ ኢትዮጵያ ከቀጠናው አልፎ እና አፍሪካን ተሻግሮ በአለም አቀፍ ደረጃ ስመጥር የግዙፍ ኢኮኖሚ ባለቤት በመሆን ላይ ነች። ይህ ግስጋሴ ደግሞ የግድ ከህዝብና ከመንግስት ቁርጠኝነት እኩል የባህር በር ያስፈልገዋል። አንድ ሀገር የራሷ የሆነ ወደብ ሲኖራት የኢኮኖሚ ደረጃ በ20 በመቶ ማሳደግ ትችላለች ለች። በሌላ ቋንቋ ወደብ የአንድን ሀገር 20 በመቶ የኢኮኖሚ ድርሻ ይይዛል ማለት ነው። በጥቅሉ በዘርፉ ምሁራን ቋንቋ ካየነው የባህር በር የአንድ ሀገር የህልውና መልክ ነው። ስልጣኔና ዘመናዊነት ሀገር አቋርጠው ወዳለንበት የሚመጡት በወደብ ተሳፍረው ነው። ስናወራው ቀልድ ሊመስል ይችላል፣ ግን አይደለም። ወደብ ባላቸውና በሌላቸው ሀገራት መካከል የገዘፈ ልዩነት አለ። ለጉዳዩ አትኩሮት መስጠት ህልማችንን እውን የምናደርግበት የመጀመሪያው እርምጃ ነው። ለሩብ ዓመት እየቀረበ የኢኮኖሚ መነቃቃት በዚህ የወደብ የገበያ ልውውጥ በኩል የሚመጣ ነው። ይህንን የምሻትና የወደብ ባለቤትነት የመሆን ምኞት እውን ለማድረግ ስለ ጥቅሙ በሚገባ መረዳት እጅግ አስፈላጊ ነው። የባህር በር እንደ ኢትዮጵያ ላሉ ታዳጊ ሀገሮች ደግሞ የአዲሱ ትውልድ የበኩር ጥያቄ ነው። የዓለም ዘጠና በመቶ ንግድ የሚንቀሳቀሰው በባህር ላይ ሲሆን ይህም የባህር በርና ወደብ ለንግድ እንቅስቃሴ ወሳኝ መሆናቸውን እንደሚያሳይ ጥናቶች ይጠቁማሉ። በዓለም ላይ ኢትዮጵያን ጨምሮ 44 ሀገራት የ የባህር በር የሌላቸው ሲሆን ከነዚህ መካከል በህዝብ ቁጥር አንደኛ ላይ የምትቀመጠው ኢትዮጵያ ናት። በጥቅሉ ከመቶ ሚሊዮን በላይ ህዝብ ቁጥር ኖሮት በአለም አቀፍ ደረጃ የባህር በር የሌለው ሀገር የለም። የህዝብ ቁጥር አብሮት ይዞት የሚመጣው ብዙ ነገር አለ። መሰረታዊ ፍላጎት አለ፣ የህዝብ ጥያቄ አለ፣ የተሻለ ህይወት ሰርቶ መለወጥ ወልዶ መሳም አለ። እኚህ ሁሉ መሻቶች መልስ ይፈልጋሉ። እንዲህ አይነቱ ሀገራዊ ጥያቄ መልስ ከሚያገኝባቸው አጋጣሚዎች መሀል ቀዳሚው ደግሞ የባህር በር መሆኑን የዘርፉ ምሁራን ይናገራሉ። ታዲያ በዚህ ረገድ ኢትዮጵያ የባህር በር ያስፈልጋታል የሚለው ጥያቄ የሚመዘዘው ኢትዮጵያ የህዝብ ቁጥራቸው ከዓመት ዓመት ከሚጨምር ሀገራት መሀል አንዷ ናት። ምንም እንኳን ይሄ መሆኑ በራሱ ችግር ባይኖረውም፣ በዛ ልክ ግን ለህዝቡ ቁጥር ለሚነሳው ጥያቄና ዕለት በዕለት ለሚኖረው ፍላጎት መልስ የሚሰጥ ኢኮኖሚያዊና ፖለቲካዊ ምህዳር ያስፈልጋል። ለዚህም ዛሬ እየተነሳ ላለው የባህር በር ጥያቄ ከተፈታ መጪውን የተሻለ ለማድረግ ወሳኝ ምዕራፍ ይሆናል። ከዚህም በላይ ኢትዮጵያ ታሪኳ ከቀይ ባህር ጋር የተሳሰረ ነው። ጥንት ስልጣኔዋ የቀይ ባህርን ወደብ ተንተርሶ ነፍስ የዘራ ነው። በዚህ ረገድ በዓለም ላይ ካሉ ታላላቅ አገራት መሀል አንዷ ሁና በመፈራት ያለፈችው ኢትዮጵያ ከወደብ ኪራይ ጋር ተያይዞ ለሚመጣው የደህንነት ስጋት መፍትሄ መሻቷ ይበል የሚያሰኝ ነው። ዛሬ ዓለም አንድ መንደር ሆናለች ሲባል ደግሞ ከአንዱ ሀገር ወደ ሌላው በሚሸጋገር ቴክኖሎጂ፣ ስልጣኔ፣ ሳይንስ፣ እውቀት፣ ፖለቲካ፣ ዲፕሎማሲ፣ ባህልና ስርዓት በኩል ነው። ይሄ መስተጋብር ደግሞ ታዲያ የሚ ሳለጠው በወደብ በኩል ነው። ወደብ ከሌለ ለመስተጋብሩ ሶስተኛ ወገን መሆን ግድ ይላል። የባህር በር አስፈላጊነት ዘርፈ ብዙ ሀገራዊ ሚና ያለው ነው። በእድገትና ዘመናዊነት ግስጋሴ ለመሻገርም የግድ የባህር በር ያስፈልጋል። ከዚህም በላይ ከሀገራዊ መነቃቃት ጋር በመያያዝ አስፈላጊነቱ ብንቃኝ ደግሞ በርካታ ዘርፎችን መንካት ይቻላል። የአንድ ሀገር ኢኮኖሚ፣ በተለይም የወጪና የገቢ ንግድ የወደብ ነጻነትን መሰረት ያደረገ ነው። ከዚህም በተጨማሪ የወደብ አስፈላጊነት ግድ የሚሆን በት ብዙ ምክንያት አለ። ከአፍሪካ ቀደም ከአለም በሚከተል የህዝብ ቁጥርና የትውልድ ፍላጎት መሀል የወደብ ጉዳይ በቀላሉ የሚታይ አይደለም። ታዲያ የባህር በር ጉዳይ ይህን ያህል አንገብጋቢ በሆነበት ኢትዮጵያ ለምን የባህር በር አልባ ሆነች? ለሚለው ጥያቄ ደግሞ እንደዋና ምክንያት የምዕራባውያን ጣልቃ ገብነት ይነሳል። ሆኖም ግን የታሪክ ምሁራን እዚህ ላይ አንድ የጋራ መስማማት አላቸው። ይኸውም አፍሪካን ነጻ ያወጣችና ለመላው ጥቁር ህዝብ የኩራት ምንጭ የሆነችው ኢትዮጵያ በቀኝ ካለመገዛቷ ጎን ለጎን ስለሌሎች ስለ ሌሎች ሰብአዊና ዲሞክራሲያዊ ግድ የሚሰጣትና ተቆርቋሪ መሆኗ በጊዜው ለነበሩ ቅኝ ገዢዎች ያልተዋጠ ነገር ነበር። ጽናትና ብርታቷ፣ አንድነትና ልዕልናዋ አፍሪካን ለተቀራመጡ አውሮፓውያን እንቅልፍ የነሳቸው ጉዳይ ነበር። ታዲያ በዚህ ከቀጠለች ደግሞ አፍሪካን አንድ በማድረግና በማንቃት ለእኛም ለቅኝ ገዢዎች አስቸጋሪ ስለምትሆን በኢኮኖሚ፣ በፖለቲካ፣ በዲፕሎማሲ፣ በህዝብ ለህዝብ መስተጋብር በአጠቃላይ ከሌሎች ሀገራት ጋር በሚኖራት ወዳጅነት የምት ዳከምበትን መላ መፍጠር እንዳለባቸው ሲያስቡ ቀይ ባህር መጣላቸው። ቀጥለውም ከቀይ ባህር ጋር የነበራትን የሚኖራትን ታሪካዊ ዳራ ማጥፋት እንዳለባቸው መከሩ። ከዚህ ሂደት በኋላ ነው ኢትዮጵያ ወደ ባልባ ወደሚል ማንነት የመጣችው የሚል ትንታኔ የሚሰጡት በርካቶች ናቸው። በዚህ ምክንያት ዛሬ በዓለም ላይ ከአርባ በላይ የባህር በር አልባ ሀገራት አሉ። በአፍሪካም ቁጥራቸው ቀላል የማይባል ከአስራ አምስት የሚልቁ ወደ ባልባ ሉዋላዊ ሀገራት አሉ። ሆኖም ግን እንደ ኢትዮጵያ በህዝብ ቁጥር ጫፍ ነክቶ ወደብ የሌለው ሀገር ግን የለም። በጥቅሉ ኢትዮጵያ የባህር በር አልባ ከሆኑት ሀገራት አንድ ሶስተኛው የህዝብ ቁጥር የምትይዝ ናት። ታዲያ የአለም ሀያላን ሀገሮች አህጉር አቋርጠው ቀጠናውን በሚዘውሩበት ሁኔታ ኢትዮጵያ የቀጠናው ሀገር ሆና ወደብ አልባ መሆኗ በየትኛው መስፈርት ካየነው የሚያንገበግብ ጉዳይ ነው። ኢትዮጵያ፣ ኤርትራ፣ ጅቡቲ፣ ሱዳን፣ ደቡብ ሱዳንና ሶማሊያ አንዳንድ ጊዜም ኬንያን የሚያካትተው የአፍሪካ ቀንድ የዓለማችንን ትልቁን የባህር ላይ ንግድ መስመርን ይዟል። የአፍሪካ ቀንድን ወሳኝ ስፍራ እንዲሆን ያስቻለው ደግሞ የቀይ ባህር ከመካከለኛው ምስራቅና ከባህር ሰላጤ አገራት ነዳጅ ከኤስያ ደግሞ የኢንዱስትሪ ምርቶች ወደ አውሮፓና አሜሪካ የሚተላለፉበት በመሆኑ ነው። ይህ ምክንያቱ ሆናቸው ከዓመታት በፊት ጀምሮ ሀያላን አገራት በአፍሪካ ቀንድ አካባቢ ካሉ አገራት ጋር ወዳጅነትን በመመስረት ተጽዕኖቸውንና ቁጥሮቻቸውን ማጠናከር ይፈልጋሉ። በቀይ ባህርና በኤደን ባህር ሰላጤ በሚገኘው የባብኤል ማንዴብ ሰርጥ ላይ ወታደራዊ ኃይላቸውን ለማሰማራት በርካታ ሀገራት ፍላጎት አላቸው። አንዳንዶችም በቀጠናው የጦር ሰፈሮችን አቋቁመው ወታደሮቻቸውን አስፍረዋል። በዚህም የተነሳ አካባቢው የሀያላን ጥቅማቸውን ለማስጠበቅ የሚፈልጉ ሀገራት መካከል የሚደረግ የትግል ሜዳ ሆኖ ቆይቷል። ባለፉት ጥቂት አመታት የአፍሪካን ቀንድ ሀገራት እንዲሁም ምዕራባውያኑ፣ ቱጃሮቹ የአረብ ሀገራት፣ ቱርክ፣ ሩሲያና ቻይና በአካባቢው በተለያዩ መስኮች ያላቸውን ተጽዕኖ ለማሳደግ የቻሉትን ሁሉ ሲያደርጉ ነበር። እንደ አሜሪካ ቻይና ያሉት ሀገራት ደግሞ አካባቢውን በሚመለከት ብቻ የሚሰሩ አምባሳደሮችን ሹሟል። ከቅርብ ዓመታት ወዲህ ደግሞ ሩሲያ፣ ቻይናና የአሜሪካ የውጭ ጉዳይ ሚኒስቴሮች የአፍሪካ ቀንድ ሀገራትን ጨምሮ በተለያዩ የአፍሪካ ሀገራት ውስጥ ተደጋጋሚ ጉብኝት ሲያደርጉ ይስተዋላሉ። በጥቅሉ ከሀገራቸው ውጭ የጦር ሰፈር ካቋቋሙ ሀገራት ውስጥ በአፍሪካ ቀንድ ጦር የሌላቸው ጥቂቶቹ ብቻ ናቸው። አንዳንዶቹ ከሀገራቸው ውጭ ያላቸው ብቸኛው የጦር ሰፈር በአፍሪካ ቀንድ ይገኛል። እነዚህም የጦር ሰፈሮች የባህር ኃይል ወደቦች፣ አየር ኃይል እና ማሰልጠ ማከላት ጭምር ያካትታል። ታዲያ ይህ በሆነበት ኢትዮጵያ ለዚያውም በታሪክ የራሷ የነበረን ወደብ ይገባኛል ጥያቄ ብታነሳበት ምኑ ጋር ነው ልክ የማይሆነው? ብቻ ሁሉንም በጊዜ ሂደት የምንመለከተው ጉዳይ ይሆናል። የዛሬውን በዚሁ አበቃን። ውድ የቻናላችን ተከታዮች በዛሬው ዝግጅታችን ባደረስናችሁ መረጃ እንደተደስታችሁበትና ጠቃሚ መረጃ እንዳገኛችሁበት ተስፋ እናድርጋለን። የዛሬውን በዚ አበቃን። በቀጣይ ለናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ለእናንተ ቅማሉ ብለን የምናስባቸው መረጃዎችን ይዘንላችሁ እንቀርባለን። ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳይረሱ። በሌላ ቪዲዮ እስክንገናኝ ቸርቆዩ